ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንጓላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰኔ 16 ቀን 2017 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በመተማ እየሆነ ያለው ምንድን ነው? ብልጽግና ከባድ ኪሳራ ባስተናገደበት ሱዳን ኮሪደር ፋኖ ባልደረሰባቸው አካባቢዎች የስርዓቱ ካድሬና ሰራዊት የሚፈጽመውን ነውር አስመልክቶ ከቦታው የደረሰንን ጥብቅ መረጃ በዝርዝር እናስደምጣችኋለን። የፋኖ መሪውም አስተባባያና የአንድነት ጥሪ አቅርቧል። በቀዳሚነት የምትሰሙት የግንባር መረጃችን ነው። ሸዋ ላይ የተፈጸመው ታላቅ ድል የብልጽግናውን ስርዓት ከፍተኛ ድንጋጤ ላይ ጥሎታል። የብልጽግናው ወታደራዊ አዛዦች ለከባድ ግምገማ የዳረጋቸው የሸዋው ተከታታይ ድል ምን ይመስላል? በመራቤቴና ይፋት አውራጃዎች የተፈጸመውን ታላቅ ድል በዝርዝር የሚገለጽ መረጃ ከቦታው ደርሶናል፣ እናስደምጣችኋለን። የአማራ ፋኖ ከወታደራዊ ድሉ በተጓዳኝ የድሉ አስኳል በሆኑ ሌሎች ዘርፎች ላይም ውጤታማ ስራዎችን እያከናወነ ነው። ለሰራዊቱ ከፍተኛ ትርጉም ያለውን የጤና ባለሙያዎችን ስልጠና በስፋት እየሰጠ ሲሆን፣ የተመረቁትን ደግሞ ወደ ስምሪት ልኳል። ዝርዝሩ ይደመጣል። ባህር ዳር ከተማ የገባው የአማራ ፋኖ በጥብቅ ጥበቃ ውስጥ የነበረውን የብልጽግናን ሰራዊት እርምጃ ወስዶበት ወጥቷል። ጥቃቱ የተፈጸመው የት ካምፕ ላይ ነው የሚለውንና የሐኪሞቹን ምርቃት አስመልክቶ ዝርዝር መረጃ አዘጋጅተናል፣ ታደምጡታላችሁ። የብልጽግናው ሥራ ጸረ ሃይማኖት ድርጊት ተጠናክሮ ቀጥሏል። በአንድ ሳምንት ብቻ በኦሮሚያ ክልል ሁለት ቤተ ክርስቲያናትን ያቃጠለውና አበሚኔቶቹን ያሰረው የኦህዴድ ብልጽግና ስርዓት ትናንት ደግሞ በርካታ መነኩሳትን ባሰቃቂ ሁኔታ ገድሏል። የተረፉትን አፍኖ ወስዷል። እኔ አልገደልኩም፣ አላፈንኩም ወንጀሉን የፈጸመው ሸኔ ነው በማለትም የተለመደ ወንጀልን ለሌላ የማስተላለፍ ማስተባበያ ሰጥቷል። ቤተ ክህነት በዝምታ ያለፋቸው የዝቋላው መነኩሳት ግድያ በጣና ቴሌቪዥን ዝርዝር መረጃ የተዘጋጀለት ዜና ነው። ሰዓቱን ጠብቆ ይቀርባል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናመራለን። በቅድሚያም በመተማ እየሆነ ያለው ምንድን ነው? በአማራ ሕዝብ ላይ ጅምላ አልቂትና ተራዛሚ መከራን ደግሶ ጦር ያዘመተው የብልጽግናው አገዛዝ በመተማ አውራጃ አደገኛ የተባለውን ወንጀል እየፈጸመ መሆኑን የፋኖ ቃል አቀባዩ ገለጸ። በጦር ሜዳ ተጋድሎ ፋኖን ማሸነፍ ያልቻለው የብልጽግናው ሰራዊት ፋኖ ባልደረሰባቸው ቀበሌዎችና የከተማ አስተዳደሮች ላይ እጅግ አደገኛ የሆነ ወንጀል እየፈጸመ ነው የሚለው የካራማራ አማራ ክፍለ ጦር ኮሚኒኬሽን ክፍል ኃላፊው የአማራን ሕዝብ ተራዛሚ የረሃብ አደጋ ላይ እንዲወርቅ እያደረገ ነው ብለዋል። ይህ ካራ አማራ ክፍለ ጦር የኮሚኒኬሽን ኃላፊ አርበኛ ቴዎድሮስ ከበደ ለጣና ቴሌቪዥን እንደገለጸው የአማራ አርሶ አደሮች ማሳቸውን እንዳያርሱ በአማራ ክልል የሚገኙ ኖስ ማንነቶችን ለዓላማው ማስፈጸሚያ የሚጠቀምባቸውን ግለሰቦች እያደራጀ በህዝብ ላይ ያስነሳል። ከዚህ እኩይ የብልጽግና ሴራዎች ማስፈጸሚያ መካከል አንዱ የሆነው የቅማንት ጽንፈኛ ኮሚቴ ይገኝበታል። ይህ ኮሚቴን በመተማ ወረዳ የሚገኙ የሰፋፊ እርሻ ባለቤቶችንና የአርሶ አደር ማሳዎችን በሰብል እንዳይሸፈኑ ተኩስ በመክፈት እርሻ እንዳይታረስ እያደረገ ነው ሲል ተናግሯል። ይህም የአማራን ሕዝብ በተራዘመ ረሃብ ለመቅጣት ነው የሚለው አርበኛ ቴዎድሮስ እኛ በተቆጣጠርናቸው ቀጠናዎች አርሶ አደሮች መጥተው እንዲያርሱ ሽፋን በመስጠታችን ከፍተኛ ቁጥር ያለው አርሶ አደር ማሳውን በዘር ሸፍነዋል። ነገር ግን እኛ ያልተቆጣጠርናቸውን ቀጠናዎች እንዳይታረሱና ማሳቸውንም በአዝርት እንዳይሸፍኑ እያደረገ ያለው ስርዓቱ በአማራ ሕዝብ ላይ ያለውን ጥላቻና የሚፈጽመውን የጦር ወንጀል መላው ኢትዮጵያዊ ሊያውቀው ይገባል በማለት በቀጠናው እየደረሰ ያለውን ስርዓት ወለድ ግፍና ሴራ ገልጿል። አርበኛው አክሎም ጽንፈኛው የቅማንት ኮሚቴና የብልጽግናው ሰራዊት እኛ በተቆጣጠርናቸው ቀጠናዎች ማሳቸውን ለማረስ የሚመጡ አርሶ አደሮችን መንገድ ላይ ጠብቀው በማፈንና አንዳንዶቹንም በመግደል የለየለ ጸረ ህዝብ ወንጀል እየፈጸሙ ይገኛሉ ብለዋል። የአማራ ክልልን በጦርነት ከማሰቃየት ባለፈም በውስጡ የሚገኙ የማንነት አስተዳደሮቹን ለኩ የፖለቲካው ዓላማ ማስፈጸሚያ አደረጃጀቶችን ፈጥሮ ህዝብን ለተራዘመ ቀውስ ለመዳረግ እየሰራ መሆኑን የብልጽግናው ባለስልጣን በቅርቡ ማጋለጣቸው ይታወቃል። የብልጽግናው ባለስልጣን የፓርቲያቸውን ቀጣይ እኩይ እቅድ ባጋለጡበት ጥብቅ መረጃው የኦሮሞ ብሔረሰብ አስተዳደር ዞንን ጨምሮ የአገው ሸንጎ፣ የቅማን ጽንፈኛ ኃይልና የመሳሰሉትን ቡድኖች እያደራጀ ክልሉን ማተራመስ መሆኑን ተናግረዋል። ወሎን ክልል እናደርጋለን ከሚለው ቡድን ጨምሮ በንጹሃን ላይ እገታ የሚፈጽመውንና በሱዳን ኮሪደር ከብልጽግናው ሰራዊት እኩል የህዝብ ፈተና የሆነውን ጽንፈኛው የቅማንት ኮሚቴ ለብልጽግናው እኩይ ዓላማ የተመረጡ ቡድኖች መሆናቸውን የብልጽግናው ሹም ማጋለጣቸው አይዘነጋም። በመተማ እየሆነ ያለው ፀረ ህዝብ ድርጊትም የዚህ ተልእኮ አስፈጻሚ ከሆኑት አንዱ በሆነው የቅማንት ኮሚቴ በኩል የሚፈጸም መሆኑን የተናገረው አርበኛ ቴዎድሮስ ይህ ድርጊት በህዝብ መካከል እልቂትን የሚያመጣ ከመሆኑን ባለፈ ቀጣይ አብሮነትንም በሚበጣጠስ መልኩ እቅድ ተይዞለት የሚሰራ ነው ይህንን እኮ የዓላማ የአማራ ሕዝብም ሆነ የቅማንት ሕዝብ በመረዳት ከፋኖ ጎን በመቆም የህዝብ ጠላት የሆኑትን ኃይሎች በጋራ እናስወግድ ሲል ጥሪ አቅርቧል። ወደ ተከታዩ መረጃችን አለፍን። የፋኖ ተከታታይ ድል በሸዋ ምድር። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ሕዝብ ባሳለፍናቸው ቀናት ተከታታይ ድሎችን ሲያስመዘግብ መሰንበቱን ገለጸም። ከወታደራዊ የዕለት ተዕለት የውጊያ ድል በተጨማሪም በፖለቲካዊና ማኅበራዊ ኢኮኖሚያዊ የትግል ሜዳዎችም ተደራራቢ ድል በመጎናፀፍ የብልጽግናንም ሆነ የወዳጅ ጠላት የሚዲያ ጦርነትን በሥራው ድል እያደረገ የሚገኘው እዙ ትናንት በሁለት ግንባሮች ከፍተኛ ድል የተጎናፀፈበትን ወታደራዊ ድል መቀዳጀቱ ለጣና ቴሌቪዥን በላከው ያውደ ውጊያ ውሎ መረጃው አስታውቋል። የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ቴጌጣይቱ ክፍለ ጦር በመራቤቴ አውራጃ ትልቅ ድል የተጎናጸፈበትን ተጋድሎ አድርጓል። በመራቤቴ አውራጃ በአማራ ህዝብ ላይ ዘረፈጂ ጦርነት ለመክፈት የገባው የብልጽግና ሰራዊት በሸዋ ጠቅላይ ግዛት ህዝብ ማዕመድ ቢሆነ የኮርጣይቱ ክፍለ ጦር በተወሰደበት እርምጃ ከፍተኛ የሆነ ሰብዓዊና ቆሳዊ ኪሳራ ደርሶበታል ሲል የኮር ሚዲያና ኮሚኒኬሽን ክፍል ገልጿል። ኮሚኒኬሽን ክፍሉ አክሎም በሶስት አቅጣጫ የተንቀሳቀሰውን የብልጽግና ሰራዊት ከመራቤቴ የዓለም ከተማ በወንጨት ድልድይና በጋፍቻ ቦ እንዲሁም መነሻውን ከሚዳ ሬማ ያደረገ ሲሆን ኮሶዬና ግርግር የተባሉ ቀበሌዎች ላይ በተፈጸመ ደፈጣ ከ15 በላይ የብልጽግናው ሰራዊት እርምጃ ሲወሰድበት በርካታው ደግሞ ቆስለኛ ተደርጓል። በዚህ አውደ ውጊያም ከማመድ ቢሆነ ኮር ጣይቱ ክፍለ ጦር ጋር ጥምረት በመፍጠር የአካባቢው አባት አርበኞች ከፍተኛ ተጋድሎ በማድረግ የድሉ ባለድርሻዎች ሲሆኑ አባቶቻችን የተሰውለትን ትግል ከዳር ለማድረስ ዛሬም ሸዋ ጠቅላይ ግዛት እዝ አማራዊ ግዴታውን በታማኝነት እየተወጣን እንገኛለን በማለት የተጋድሎውን ስፋት በዝርዝር ተናግሯል። በሌላ የሸዋ ቀጠና ተጋድሎ በዚሁ ማመድ ቢሆነ ኮር አካል የሆነው አስቴጎማ ተራራ ክፍለ ጦር ታላቅ ድል ተጎናጽፏል። የክፍለ ጦሩ ቃኝ ሻለቃና ሁለቱ ሻለቆች ጥምረት ፈጥረው ባደረጉት ተጋድሎ ለ12 ሰዓታት የፈጀ ውጊያ በማድረግ የፋኖን የመዋጋት አቅምና የማሸነፍ ስነ ልቦና የታየበትን ተጋድሎ አድርገዋል። በዚህ ተጋድሎ መነሻውን ከአንጾኪያ ገምዛ ወረዳ ከመኮይ ከባቡር ስቴሽን በሁለት አቅጣጫ ማትም መቅደስ ቀበሌ በመቅደስ ማርያም የምትባል ቦታና በአጥቆ ቀበሌ ወይን የምትባል ቦታ የብልጽግና ሰራዊት የተንቀሳቀሰባቸው ቀጠናዎች ነበሩ። የአስቴ ጎማ ክፍለ ጦር ቃል አቀባይ ክፍል የተጋድሎውን መረጃ ሲገልጽ በሁለቱም አቅጣጫ እንቅስቃሴ ያደረገውን የብልጽግና ሰራዊት መረጃው ቀድሞ የደረሳቸው የክፍለ ጦር ቃኞች ቀድመው በመግባት ከንጋቱ 11 ሰዓት ጀምሮ እስከ ምሽቱ አንድ ሰዓት ከባድ ውጊያ አድርገን ከፍተኛ ድል ተቀዳጅተናል ብለዋል። ቃል አቀባይ ክፍሉ አክሎም በመቅደስ ቀበሌ በኩል የተንቀሳቀሰውን የብልጽግና ሰራዊት አይበገር ሻለቃና በአጥቆ ቀበሌ ወይን የምትባል ቦታ የተንቀሳቀሰውን ደግሞ አያሌው መክት ሻለቃ ከክፍለ ጦሩ ቃኞች ጋር በመናበብ በሁለቱም አቅጣጫ የመጣውን የብልጽግና ሰራዊት ሙትና ቁስለኛ ሆኖ እንዲመለስ አድርገውታል በማለት ተናግሯል። አስቴ ጉማ ተራራ ክፍለ ጦር በሶስቱም ወረዳዎች ማለትም በግሽ ራቤል፣ በአንጾኪያ ገምዛ ወረዳ እንዲሁም በኦሮሞ ብሔረሰብ አስተዳደር ዞን ዳዋ ጨፌ ወረዳ ከወረዳው የከተማ መስተዳደሮች ውጭ ያሉትን ሁሉንም ቀበሌዎች በቁጥጥራቸው ስር አድርገው ለሚታገሉለት ሕዝብ የልማት ስራዎችን ከሕዝቡ ጋር በጋራ በመስራትና የመልካም አስተዳደር ችግሮች ሕዝባችን እንዳይገጥመው ክላስተር በመዘርጋት የወጡለትን ዓላማ ከግብ ለማድረስ እየሰሩ ይገኛሉ። ለዚህ ደግሞ ከበላይ አመራር የሚሰጣቸውን ወታደራዊ ግዳጅ በጥሩ ቁመና በመፈጸም በቀጠናው የሰፈረውን ያገዛዙን ሰራዊት ከፍተኛ ምት በመምታት የውጊያ የበላይነትንም መውሰድ የቻለ ክፍለ ጦር ነው ሲል የመሐመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። መረጃዎቻችን እንደቀጠሉ ናቸው። የአማራ ፋኖ ብሔራዊ ኃይል የጤና ባለሙያዎችን አስመረቀም። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ለውራት ያሰለጠናቸውን የጤና ባለሙያ የፋኖ አባላትን ማስመረቁን ለጣና ቴሌቪዥን በላከው መረጃ አስታውቋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ለውራት ያሰለጠናቸውን የፋኖ አባላት የጤና ባለሙያዎችን ያስመረቀው በትናንትናው ዕለት ሲሆን፣ ዛሬ ወደ ስራ ስምሪት መግባታቸውን የክፍለ ጦሩ ቃል አቀባይ ክፍል ያደረሰን መረጃ ያመላክታል። በአማራ ህዝብ ላይ የተከፈተው የብልጽግነው ስርዓት ዘረፈጅ ጦርነት ወደ ላቀ ደረጃ ላይ መድረሱን ተከትሎ የሥራዊት ሕክምናና ጤና ክትትል ለትግል ወሳኝ መሆኑ ይታወቃል። በተለይም በትግሉ አስቸጋሪነት የተነሳ ተላላፊ በሽታዎችን ጨምሮ በትግል ላይ ለሚደርሱ የመቁሰል አደጋዎች አፋጣኝ ሕክምና ማግኘት ግድ ነው። በዚህ መልኩ ለታገየው ሕክምናን በአፋጣኝ ማቅረብ ካልተቻለ ትግልን ፈተና ላይ እንደሚጥል የተረዳ አማራ ፋኖ ከዚህ በፊትም በተለያዩ የአማራ ግዛቶች የጤና ባለሙያዎችን ስልጠና መስጠቱ ይታወቃል። ትናንት የተመረቁት የጤና ባለሙያዎች መሰረታዊ የጤና ህክምና ስልጠና የወሰዱ መሆኑን የገለጸው የአንደኛ ክፍለ ጦር ቃል አቀባይ ክፍል የጤና ባለሙያዎቹ ሰልጥነው ለአማራ ህዝብ የሉና ትግል ራሳቸውን ብቁ አድርገው መዝመታቸው ትግሉን የበለጠ ህዝባዊ ያደርገዋል የአማራ ህዝብ ትግል ህዝባዊ ትግል ነው የምንለውም በዚህ ምክንያት ነው ብሏል። የአማራ ፋኖ ትግል ህዝባዊ መሆኑን ተከትሎ ከጤና ባለሙያዎች በተጨማሪም መምህራንን ማሰልጠና አርሶ አደሩም በየቀጠናው እያደራጁ የፖለቲካና መሰረታዊ የውትድርና ስልጠና በመስጠት የትግሉ አካል እንዲሆን ማድረግ ተማሪዎችን ለፈተና ብቁ እንዲሆኑ ማድረግና ወቅቱ ሲደርስም የሰላም ዋስትና በመስጠት ፈተናቸውን እንዲፈተኑ ማድረግ የአማራ ፋኑ በተከታታይ እየፈጸማቸው ያሉ ህዝባዊ ተግባራት ናቸው ይህ በእንዲህ እንዳለ በዚሁ የጎጃም ቀጠና ተጋርሎ አንደኛ ክፍለ ጦር ባህርዳር ብርጌድ ባህርዳር ዩኒቨርሲቲ ዘንዘልማ ካምፓስ የሚገኙ የባዲ ሚሊሻ አባላት ላይ ድንገተኛ ጥቃት በመክፈት ከባድ ኪሳራ ማድረሱን አስታውቋል ባህር ዳር ከተማ በመግባት የሚሊሻ አባላቱ ላይ እርምጃ መውሰዱን የገለጸው የአንደኛ ክፍለ ጦር ባህርዳር ብርጌድ ቃል አቀባይ ክፍል ከፍተኛ ጥበቃ ይደረግለታል በተባለው የባህርዳር ዩኒቨርሲቲ ዘንዘልማ ካምፓስ በመግባት ነው ጥቃቱን እየፈጸም ነው። የብልጽግናው ሰራዊት የህዝብን በጀት ለራሱ ቀለብ እያዋለባቸው ከሚገኙት ተቋማት መካከል አንዱ ዩኒቨርሲቲዎች ናቸው። እኛም በጀግንነት እርምጃ የወሰድነው ነው በዩኒቨርሲቲው ተቀምጠው ይቀለቡ በነበሩና ለስምሪት እየዘጋጁ በነበሩ የጠላት ኃይል ላይ ነው ብለዋል። በዚህ ጥቃት ሁለት የሚሊሻ አባላት ወዲያውኑ ህይወታቸው ሲያልፍ ከ15 በላይ የሚሆኑት ደግሞ ቆስለው ሆስፒታል ገብተዋል። ቆስለው አዲስ ዓለም ሆስፒታል ከገቡት መካከል ሶስቱ ህይወታቸው ማለፉን የሆስፒታል ምንጮቻችን ገልጸዋል። የጣና ቴሌቪዥን የቀን ዜናችን እንደቀጠሉ ናቸው። በካህናት ላይ የሚፈጸመው ግድያና ፈናስ አሳሳቢ ነው ተባለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ካህናት ላይ የሚፈጸመው የብልጽግናው ስርዓት መር ግድያና ፈና ተጠናክሮ መቀጠሉ ተገለጸ። ትናንት በደብረ ዘይት አቅራቢያ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው በውል ያልታወቁ መነኩሳት ታጣቂዎች ናቸው በተባሉ ኃይሎች መገደላቸው ተነግሯል። ከቀናት በፊት ደግሞ በአማራ ክልል ጎጃም ቀጠና የክብረ ደናግል ናዳ ማርያም አበምኔት ቆሞስ የኔታ ይባቤ በላይ በብልጽግና ሥርዓት የጸጥታ ኃይሎች ታፍነው መታሰራቸው ይታወቃል። ትናንት በኦሮሚያ ክልል ምስራቅ ሸዋ ዞን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኩሳት የታጠቁ ኃይሎች ናቸው በተባሉ ቡድኖች የተገደሉ ሲሆን የተወሰኑት ደግሞ ታፍነው መወሰዳቸውን ገዳሙ በማኅበረ ቅዱሳን ሚዲያ በኩል አስታውቋል። በዚሁ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም መነኩሳት ላይ የሚፈጸመው ግድያ፣ እገታና ፈና የአሁኑ የመጀመሪያ ጊዜ አለመሆኑን የገለጸው የገዳሙ አስተዳደር ክፍል ከ2016 ዓ ም ጀምሮ በተከታታይ ሲፈጸም መቆየቱን አስታውሷል። በዚህ ጉዳይ ተደጋጋሚ ቅሬታና የጸጥታ ኃይል ጥበቃ እንዲደረግለት ለኦሮሚያ ክልል ምስራቅ ሸዋ ዞንና ለክልሉ ርዕሰ መስተዳደር ቢሮ ቢጠይቅም የሚሰጠው ምላሽ የለም። ይህን ተከትሎም በገዳሙ መነኮሳት ላይ የተቀናጀና የተጠናከረ ጥቃት በተደጋጋሚ ጊዜ ሲፈጸም መቆየቱን አስታውቋል። ከዚህ በተጨማሪም በኦሮሚያ ክልል ምስራቅ ወለጋና ሩሴ ዞኖች ላይ ሰሞኑን በተቀሰቀሱ ማንነት ተኮር ጥቃቶች ሁለት ቤተ ክርስቲያናት በእሳት የተቃጠሉ ሲሆን በድምሩ ስምንት ቀሳውስት መገደላቸው ታውቋል። ለሁሉም ጥቃቶች ከጠቅላይ ቤተ ክህነት በኩል የሰጠ ምላሽ አለመኖሩን ጣና ቴሌቪዥን አረጋግጣለች። በቤተ ክርስቲያን ላይ የሚፈጸመው የተደራጀ ጥቃት ቀጣይነት ባለው መልኩ እየተከናወነ መሆኑን የሚገልጹት የቤተ ክህነት ምንጮቻችን የብልጽግናው ሥርዓት ስርዓት ወደ ስልጣን ከመጣ በኋላ ከሰማኒያ በላይ ቀሳውስትና በሺ የሚቆጠሩ የአብነት ተማሪዎች መገደላቸውን ተናግረዋል። ከዚሁ ጋር በተያያዘም የተቃጠሉ ቤተ ክርስቲያናት ቁጥር መቶውን መሻገራቸውን ገልጸዋል። በመጨረሻም የትብብሩ ፓርቲዎች የህሊና እስረኞችን መጎበኘታቸውን ገለጹ። የትብብሩ ፓርቲዎች የሚባሉት እናት ፓርቲ፣ መኢአድ፣ ኢሃፓና የአማራጌውናዊ ንቅናቄ ፓርቲዎች ዛሬ ባስተላለፉት መግለጫ የተወሰኑ ጠበቆቻቸው በጋራ በመሆን ትናንት እሁድ ሰኔ 15 ቀን የፖለቲካና ህሊና እስረኞችን ቅሊንጦና ቃሊት እስር ቤቶች በመገኘት መጎበኘታቸውን አስታውሰው ለሀገር የላቀ ጠቀሜታ ያለው ስብስብ በእስር ቤት አጉሮ ማቆየት ኢትዮጵያ አሁንም ገና ያልተሻገረችው የተጣባት የአምባገነነት አባዜ እንዳለ ማሳያ ነው። ይህ አሁኑም ስርዓት እንደከዚህ ቀደሞቹ ሁሉ ክፉኛ ሀሳብ ይፈራል ሲሉ ገልጸዋል። የአራቱ ፓርቲዎች ከፍተኛ አመራሮችና የእስረኞቹ ጠበቆች በቂሊንጦ ማረሚያ ቤት ባደረጉት ጉብኝት የህዝብ ተወካዮች ምክር ቤት አባላቱን ክርስቲያን ታደለ፣ ታዬ ደንዳ፣ ዶክተር ካሳ ተሻገር፣ አቶ ዮሐንስ ቦያለውን ጨምሮ ዶክተር ወንዶ ሰናሰፋ፣ ዶክተር ጫኔ የከበደ፣ ፕሮፌሰር ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ጠበቃ አለልኝ ምረቱ፣ አቶ ጫን ያለው ዘየደ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ መምህርት መስከረም አበራና ጋዜጠኛ ገነት አስማማውን የጠየቁ ሲሆን ለሀገርና ህዝብ ብለው ለከፈሉትና ለሚከፍሉት ዋጋ አመስግነው አበረታተዋቸዋል። የግፍ እስረኞቹን በትብብሩ ፓርቲ አመራሮች በመጎበኘታቸው መደሰታቸውን ገልጸዋል። ከጉብኝቱ ማግስት የትብብር ፓርቲ አመራሮቹ ባወጡት መግለጫቸው እነዚህ በስም የሚታወቁና በአንድ ቀን መጠየቅ የሚቻለውን ያህል ጥቂቶቹ ተነሱ እንጂ በስም የማይታወቁ በየማጎሪያና ማሰቃያ ቤቱ ያሉ በፖለቲካ አመለካከታቸው፣ በማንነታቸውና ሐሳብ በነፃነት በማራመዳቸው ብቻ ታፍነው የሚሰቃዩ በሺዎች የሚቆጠሩ ኢትዮጵያውያን እንዳሉ ፀሐይ የሞቀው ሀቅ ነው ሲሉ ገልጸዋል። ይህን ያለ አገር የላቀ ጠቀሜታ ያለው ስብስብ በእስር ቤት አጉሮ ማቆየት ኢትዮጵያ አሁንም ገና ያልተሻገረችው የተጣባት የአምባገነነት አባዜ እንዳለ ማሳያ ነው። የአሁኑም ስርዓት እንደከዚህ ቀደሞቹ ሁሉ ክፉኛ ሐሳብ ይፈራል ሲሉ በመግለጫቸው ያስታወሱት አራቱ ፓርቲዎች በዚሁ አጋጣሚ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የኢትዮጵያ ሰብአዊ መብት ኮሚሽንና ሰብአዊ ሰብአዊ መብት ድርጅቶች፣ ፓርቲዎች፣ ኤምባሲዎችና ሚዲያው አጀንዳ አድርገው መስራትና መጠየቅ ይኖርባቸዋል። በተለይ ሕዝቡ የግፍ እስረኞችንና በብዙ ችግር ያለፉ የሚገኙ ቤተሰቦቻቸውን አዘውትሮ መጠየቅ ለነገ የሚባል አይደለም በማለት የጋራ ጥሪ አቅርበዋል። አመራሮቹ አያይዘውም የብልጽግናው ስርዓት በፖለቲካ አመለካከታቸውና በማንነታቸው ምክንያት የአሰራቸውን ሊቃንና ጋዜጠኞች እንዲፈታ ሲሉ የጠየቁ ሲሆን ዓለም አቀፉ ማኅበረሰብም ጫና እንዲያደርግ ጥሪ አድርገዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሳችሁ የዘጋጀው ዜናችን በዚሁ ተጠናቋል። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።